በተማሪ ቲኬት ስለቆረጥኩ ያለ ቅጣት መጀመሪያ አስቀየርን ቀን ከዛ በኋላ ድጋሚ ለአስር ለአስራ አምስት ቀን አስጨመር ለሳይፈሩ ምናምን ቪዲዮዎች ወጪ ምናምን ሄደ ነበር ይሆናል። እነዛ ልጆች ሳሎን እየጠበቁኝ ነው። ሻንጣዬን ምናምን አዘጋጅቼ አሁን ሁለቱ ሻንጣ እንግዲህ የመጡ ሻንጣዎች ተዘጋጅቷል። ገይስ ፍላይቴ ለሊት ሰባት ሰዓት ነው። ኤርፖርት መግባት ያለብኝ ወደ አምስት ሰዓት ምናምን ነው። አሁን ስንት ሰዓት ነው? ሁለት ተኩል ሶስት ሰዓት ምናምን ይሆናል። ማዘር ጋር ሄጄ አሁን ደግሞ ከማዘር በዛ ነው ማልፎ ማለት ነው። አሁን ቀይኑናም እዚያ አስተካክዬ ምናምን ማዘርን ጋር ሄጄ ክትፎ በልቼ ምናምን ከዛ ኤርፖርት እንሄዳለን ማለት ነው። እና ጋይስ ያው ቪዲዮዎችን ከመጀመራችን በፊት ዶንት ፎርጌት ቱ ላይክ ሼር ኤንድ ሰብስክራይብ እያረጋችሁ ይሄንን ቻናል 25000 ገብተናል፣ 30000 ለመግባት እየሞከርን ምሶ ዶንት ፎርጌት ቱ ክሊክ ዘ ሰብስክራይብ በተን። አሁን ጋይስ ወይ ነገ ይሄ ቤት የመጨረሻ ጊዜ ባይ ዘ ወይ ይሄ ቤት ጋይስ በጣም የተሰራበት ቤት ነው። በተለይ የስትሪም ኦ ማይ ጋድ በጣም የተሰራበት ቤት ነው። ታችን እንግዲህ ጀመው አሉ። ዛሬ ኪር ቤን መጣለች ይቻላል

ተጠራ ወይ ነው መጀመሪያ የሚጠቀም ምንጣና እንሄዳለን። ሄኖክ በካሜራው እያወራ ነው፣ እዛ ጋር አሁን። አስቲ በጣም ደብሩኛል። መምጣቴ ብሩ ቁልፋችን ተገኝቷል። አሬ ነገር አለም ቆይ ትንሽ ብታስጠጎኩ ነው እንደቀጠለ ነው። እንደምታዩት ካሊድ እየነጠረ ነው

አይስ እንግዲህ ፋይናሊ በስተ መጨረሻ ኤርፖርት ደርሰናል

ይህ እንግዲህ እየወጣን ነው። አይመቸኝም፣ ለመያዝ አይመችም። ሰው ውስጥ ገብቼ አን ካስገባው በኋላ ፍሎጉን ቀጥልላቸዋለሁ ማለት ነው ፊ እስከዛ ድረስ ቶን ፎጌት ሰብስክራይብ ይመቻቸ ጋይስ። እንግዲህ እስከ መጨረሻ የኢሚግሬሽን ፓርክ ምናምን ጨርሰን ኤርፖርት ገብተናል። አንዳያች ቀደም መንገባ ስንል ቲክቶክ እየሰራን ነበረ። እንግዲህ ጋይስ ፍተሻዎችን ምናምን እንዳለ ጨርሰን እና ጋይስ አሁን ቁጭ ብለን ቡናችን እየጠጣ፣ ምክንያቱም ትራንዚት ስለሆነ በረራችን በጣም ረጅም ነው የሚሆነው። ከዚህ ቀጥታ እንግዲህ ኳታር ነው የሚሄደው። ከኳታር ፓሪስ ነው የሚሄደው። ኳታር የለኝ፣ ከዛ በኋላ ቀጥታ ወደ ፓሪስ እንሄዳለን ማለት። ትንሽ ወደ ኋላ መለስ ብለን የነበሩትን ሞመንት በአወራ ደስ የሚል ሰው እንግዲህ ሳልመጣ በፊት በጣም መጀመሪያ ለመሰግናቸው እፈልጋለሁ። እነዚህ ልጆች ስዩምንም ሃሩንም እና ናቲንም በጣም በጣም በጣም ነው ማመስገን ፈልጎ። ስለዚህ ያው ሳልመጣ በፊት ከሃሩን ጋር በጣም ቲ አረ በጣም ከሃሩን ጋር ምናምን እናወራ ነበረ ሳልመጣ በፊት እና ማለት ስለዚህ በቃ ብዙ ነገር እንደዚህ እናደርጋለን፣ እንደዚህ እናደርጋለን፣ እናም ተብሎ ነበር እና እዚህ ቲም ላይ በጣም ፑሽ የሚያደርገን ቱ ቢ ሆነስ ላይክ ክሬዲት መውሰድ የሚገባው ሃሩን ላይክ በጣም በጣም በጣም ከልክ በላይ ብዙ መስራት እንችል ነበር። አሁን ያው ፈጣሪ ይመስገን ሰርተናል፣ ግን ከዚህ በላይ መስራት እንደምንችል እናውቃለን እና ይህንንም ራሱ እንደዚህ እየገፋፋን የነበረው አሩን ላይ አብዛኞቹንም ፕላን የሚያመጣው እሱ ነው። አብዛኞቹን ተፍ ተፍ የሚለው የ24 አወር ስትሪሙን ምናምን ሙሉ ነገሩን በቃ አብዛኛው በቃ የሚጨራርሰው እንደምታዩት። የሚውዚክ ሳይፈሩ ጋይስ ባይዞ ይሄ የሚውዚክ ሳይፈሩ ምናምን እኛ አንድ ነገር ስላጡ አንድ ነገር ስላጡ በቃ ምንም አላለም ተጠበቀ ሀሩታ ጧት ተነሳ፣ ደወለላቸው፣ አርቲስቶቹ ጋር ሄደ። ልብስ ለስፖንሰር ልብስ ሊፈልግ ነበረ፣ አልተሳካም። ብቻውን ሄዶ ከዛ የካሜራ ላይ ትሱ መጣ። ከዛ የካሜሮ ምናም በቃ ሲያስተካክል ና ቢሄንድ ሲል ላይ አለ እና እሱ ነው በቃ አብዛኛውን ነገር ሽ የሚያደረገ እና በጣም ሀሩን ላይ ለዚህ ጀማ በጣም ብዙ ብዙ መጽዋትነት አርገዋል ና አንተ የጋ ሚደርጅ ብሎግ ሲታየው ተመችኝ ያለሽ አራዳ ልጅ። እነሱም እናቲንም ምንም አያደርጉም ማለት አይደለም። እኛም እዚህ ጋር አይሞቅም ምንም ነገር እነሱ ስዩም እንደዚህ አርግ እሺ። እናቲ በቃ የሚያመጣው ሀሳቦች መተባበር አለ። በቃ ያለው ነገር ያመጣል ምናም በቃ ያግዛል። የናቲ ደግሞ የናት ናት የሚያመጣቸው ሐሳቦች ራሱ ስክሪዝ ላይ ይሄ እንደዚህ አሁን የሆነ ሐሳብ የሚያመጣ ሐሩም እዛ ላይ የሚጨመሩት ምናምን ነገሮች በቃ የሆነ በጣም በቃ አርቆ ነው የሚያስበው። ጀለስና ሁሌ ብቻ ሙድ ነው ያዝ አይደለምና እሱ እሱ ነገሩ በጣም ነው የሚመቸኝ ላይ በጣም በጣም ያውቃል ስላችሁ ይሄ ሁሌ ቀልድ አይደለም እሱ ጋር እና ለዛ ለዛ በጣም ይሄ ቲም በጣም በቃ ላይክ ስላችሁ ከዚህ በላይ ከፍ ያለ ቦታ እንድንደርስ እፈልጋሉ። ገና በጣም ብዙ ይቀረናል። ገና አንድ ዓመታችን ነው ጊዜ የተፈጠረ ዋይልድ ስቲንግ እኔም ከመጣሁ ገና ብዙ አንድ አመት ራሱ ሆኝ ከነሱ ጋር ሙሉ ለሙሉ እንደዚህ ቁጭ አላልኩም። ላይክ ኦፍኮርስ አንድ ሰው እኔ ብቻ አይደለም እኔ ብቻ ሳይሆን ሌላ ሰው ራሱ ብሄድ፣ አሁን እኔ እዛ ሆኜ ስዩም ራሱ ሌላ ቦታ ብሄድ፣ ላይክ ጋይስ የሆነ ነገር አይመጣም፣ ልክ አይመጣም። አንድ ብቻ እኔ ብቻ ስለሄድኩ አይደለም። እና በቅርብ ተመልሼ ድጋሚ ላይክ ሞር ከዚህ በላይ ለመስራት ሀሳቦች አሉ። በጣም በብዙ ነገር መምጣት እንፈልጋለን። በጣም ብዙ ያቀድናቸው ነገሮች አሉና ከፈጣሪ ጋር ና ከናንተ ጋርም ጠፍ ያለ ቦታ እንደርሳለን ብዬ ተስፋ አደርጋለሁ እና ሻራቱ ዘም በጣም በጣም ጥግ ድረስ ነው ተንከባከቡ። ና ና ላይፍ ኤስ ቢ ፎር ጋይስ ናቲ ተሙት ላይ ጥግ ድረስ ነው ተንከባከቡ ማለት ጋይስ ላይቭ ላይ እና ከካሜራ ጀርባ ሁሉም ሰው አንድ አይደል ለምባይ ዘው እና ከካሜራ ጀርባ የሚፈጠሩት ነገሮች ምናም በጣም በቃ በጣም ደስ የሚል ነገር ነው እና የሆነ ስትጀምር እቤት ውስጥ የሆነ በቃ አለ የሆነ ፍቅር አለ እና ሁሉም እርስ በርስ ለመተባበር ይሞክራል። እና አንዱ ስጣላ ዚጋ አንዱ ይመጣል እዚጋ ያስታርቃል እና ደስ ይላል። ይሄ ነገር እንግዲህ ጋይስ አንድ ዓመታችን ይሄን ይመስላል። እንግዲህ ሁለተኛ ዓመታችን እየገባ ነው እና ያ ከዚህ በላይ ድጋሚ በሰላም ያገናኛል እና ባይዞይም ሻራውት ሁሉም ለነበሩት ስንሰራ የነበሩት ሰዎች ለነናሆም ናሁን ፎንቲ ራሱ ፍራይዴይ ሲዩቲ ምናምን ያሉት ሰዎች የነበሩ ወንጪ ስንሄድ የነበሩ ሰዎች ራሱ ሻራቱ ኦሎፍ በጣም ያበረ ጊዜ ነበረ። ወንጭ ያሳለፍ ወንድሜ ወንድሜ ወንድሜ ወንድሜ ብትደገም ኖሮ በጣም ደስ ይለኝ ነበረ። የሆነ ብዙ እየተዘጋጀ ነበረ በቅርብ እና አይ ቲንክ ቀጣይ ሳምንት ነው የሚሆን። እኔ አልኖርም እና በጣም ደብሮኛል። ግን ሸራውቱ ዘም ላይክ እነሱም ለማፋጠን እና እየሞከሩ ነበር። አንድ ሌላው መሄድ እና ቴንክ ዩ ለማለት ፈልጋለሁ። ያው እነ ራቼ ምናምን ናቸው ተፍ ተፍ የሚሉት እና ያው እነ ራቼንም ቴንክ ዩ ማለት እፈልጋለሁ በዚህ አጋጣሚ እና በጣም ደስ የሚል ሞመንቱን ያሳለፍኩት። ምንም ምንም ብላይክ የደበረኝ የደበረኝ ጊዜ አልነበረም እና በጣም አመሰግናችኋለሁ ሁላችሁም እዚህ ያላችሁት። እና ይሄ ቪዲዮ ጋይስ ከተመቻችሁ ዶንት ፎርጌት ላይክ ሼር ኢን ሰብስክራይብ እያረጋችሁት ይመቻችሁ። አሁን ስንት ሰዓት ነው? አሁን ስድስት ሰዓት ከ15 ነው። በረራይ በረራይ እኮ ሰባት ሰዓት ከሀምሳ በጣም በጣም ብዙ ሰዓት አለ እንግዲህ እና ቁጭ ብለን አሁን ደግሞ ጋይስ ምንድን ነው ፍሪደም ተሰማሃ ቡና እየጠጣው ነው ባዲ ጋይስ እንግዲህ በስተመጨረሻ የቦርዲንግ ታይማችን ደርሷል። ወደ ቦርዲንጋችን ብንጠጋ ምን ይመስላችኋል? ሁሌ መንካት አለብንች። ሳንጋባ በፊት ሳንጋባ በፊት ጋይስ ነክተናል። እንደተለመደ የሳይ ባለፈውም እኮ ባለፈው ዓመት ማለቴ ባለፈው ስመጣም እንደዚህ ቀያይረን እንግዲህ፣ ትንሽ እስከ ሰባት ሰዓት ከሃምሳ ነው የሚነሳው። ትንሽ ዴኮች አሉ እንግዲህ ሲነሳ አሳያቸዋለሁ። ደረስ ጀረስ ማሚ ተኝቶ ነው ያሳለፈው ነው። ቁጭ ብዬ ደሞ ቲክቶክ እየተጠቀምኩ ነው ያሳለፍ ነው። አሁን ያንቺ ጌት የቱጋ ነው? የኔ ጌት የቱጋ ነው ነው ጥያቄ፣ እሱን ነው አሁን መጠየቅ። ሶ ጋይስ፣ እንግዲህ ይሄንን ብሎግ ለማድረግ ያሰብኩት ሁለት ፓርት እንዳደረገው ነው ያሰብኩት። ኳታር እንግዲህ ዋን ኦፍ ዘ ቤስት የሚባሉት ኤርፖርት ነው፣ ካለማችን ቶፕ አንደኛ። ሶ ለምን እሱ ሙሉ ኤርፖርቱ ራሱ ጋር አስር ደቂቃ በላይ ቪዲዮ እንደሚሆን ስለማቅ እንደዛ ነው ማድረግ አስብ ያለው። እንግዲህ መጨረሻ ኳተር ኤርፖርት ደርሰናል። ከጓደኛ ጋር ተለይተናል። እሱ ወደ ዋርሰው ነው የሚሄደው። እንዳልኳችሁ ይሄ ቪዲዮ ፓርቱ ነው የሚሆነው። ሶ ይሄ ቪዲዮ የቀጣዩ ቪዲዮ እንዳያመልጣችሁ ዶንት ፎርጌት ላይክ ሼር ኤንድ ሰብስክራይብ። በቀጣዩ ቪዲዮ እንገናኝ፣ ይመቻችሁ።